የአዳያባ ድምቀት ምድርን አፍክቷል። ደመራው ደምቋል። በጉራጌ ምድር የመስከረም ወርቃማ ፀሐይ ብርሃኗን ፈንጥቃለች። ፍቅር እንደሸማ ልንለብስ መከባበር እና መተሳሰብ የሚደምቅበትን መስቀልን ከነ ሙሉ ክብሩ ልናከብር በቸሃ ወረዳ የፈረዚየ ቀበሌ ከወይዘሮ አልማዝ አስፋው እልፍኝ ተገኝተናል። የተን የተን የተን የተንቢ ሳይ ሳይ ሳይ ተመስገን። እንኳን አደረሰው እንኳን አብሮ አደረሰን። የተንቢ የተንቢ አንቺ ደህና። ደስ ይላል ደስ ይላል የበዓል ተመስገን ነው። ደህና ናችሁ? እኛ እንግዲህ ይኸው እናንተ ስትቆዩብን ሰራርተናል። በብዛቱ ስራው አልቋል፣ አልቋል። በመብሉ ነው በቃ በሚታገዘው ያው የበዓል ቀን የመጣ ነው። የበዓል ቀን ደግሞ ስራ አለ፣ ስለዚህ ያንን እናደርጋለን። አርፍዶ የመጣ እንደ ቅጣትም ነው። አይቀጣም፣ በዛሬ ቀን አይቀጣም። በዓል ስለሆነ ልጆቻችን ናችሁ። ተመስገን ነው። በሰላም ገባችሁልን። የቀረው ትንሽ ስራ ነው፣ እሱን እንሰራዋለን። ምን እንታዘዝ? ምን እናድርጋው? አሁን እንግዲህ አንቺ በመንገድ ልብስ፣ በከተማ ልብስ ነው የመጣሽው። የቤት ልብስ ደግሞ ምንለብሰው ስንሰራ የምንለብሰው አለ? እኔ እሰጥሻለሁ። ትቼ መጣሁ፣ እዚህ አለ ነው ቅልል የሚል ልብስ ነው የሚለበስ ለስራ። እዚህ የሴቶች በዓል ሲጀመር መጀመሪያ ቤት ይዘጋጃል። የሚያስፈልግ እቃ ይገዛል። ጣባ፣ አንዳንድ የሚያስፈልግ ለቤት ቅቤ፣ ሁሉ ነገር የሚያስፈልጉ ነገሮች ይገዛል። ይሁንልሽ እነዚህ ናቸው ጥሩ ጥሩ አግኝተዋል አዎ እነዚህ አሁን የምንድን ናቸው ብዙ ነው የገዙት አዎ የአይቤ እነዚህ የአይቤ ናቸው ሁለቱ ለአይቤ ነው የምትጠቀሙት አዎ ለአይቤ ይሄ ለቦለ ክትፎ ለምን ክትፎ ለ ለስጋም ይሆናል ለእንትንም ለጎመኑም ይሆናል እነዚህ ለጎመኑም ይሆናል እንደዚህ ነው እነዚህ ደግሞ ትልልቅ ነገር ሲሰራ ለማከፋፈል እነዚህ ላይ ይደረግና በጥለት ምናምን ለማዞር እና እንደዚህ ለማዞር እነሱ አሁን አሉ። እዛ ውስጥ አሉ እየሰሩ ነው። እና ሁሉ ነገር በደቦ ነው፣ ከጎረቤት ጋር ነው የሚሰራ ያው ቡናዋ አንድ ላይ ስለሚጠጣ ምግቡንም ተጠራርቶ ስለሚበላ አሉ እና እንደዛ ነው የምናሳልፍ።

ይኩራ የጉራጌ ማህበረሰብ በአብሮነት በጣም የሚያምን በፍቅር በጋራ በመተሳሰብ የሚሰራ በመተጋገዝም የሚያምን ነው። ለዚህ ደግሞ በጣም ብዙ ማሳያዎች ያሉት ነው። አንዱ በደቦ እንደሚሰራ ከጥንት ጀምሮ ለምሳሌ ጌዝ የሚባል በጋራ የሚሰራበት የእርሻ ጌዝ፣ ደግሞ ሴቶች ጅባ ሲሰሩ እንሰድ ሲፍቁ ሚጥሚጣ ሲወቅጡ፣ ስለዚህ ከማህበራዊ ፋይዳው አንጻር ጠቃሚ ነው። ጎረቤታችንም አለች፣ እሷ ታግዘናል። ተጋግዘን ነው የምንሰራው ከጎረቤት ጋራ። ታጥቦ ተስተካክሏል። ተለቅሞ ተስተካክሏል። ይህን ጎመን እንደዚህ ሸንሽኖ መክተፍ ብቻ። እሷ ሸንሽና ትሰጠናለች፣ እኛ እንከትፋለን ማለት ነው። እንዲያረግሽ፣ እንደዚህ ለምንድን ነው እንደዚህ የሚደረገው? ማለት አሁን እንዳይወፍር በስሱ ትይዥና ድቅቅ እንዲልልን ነው ማለት ነው። እንደዚህ የሚሸነሸነ እንደዚህ አድርገን እንከትፈዋለን። መጀመሪያ እንጨቱን ነው የምንከትፋው። እንጨቱ ይከተፋል። አንድ ላይ ነው የሚቀቀሉት። አንድ ላይ፣ አንድ ላይ ይቀቀላሉ። አሁን ሲከተፍ ግንዱ መጀመሪያ ይከተፋል። አንቺም አሁን እንደዚሁ ድቅቅ አድርገሽ ይህንን ክተፊ። እንግዳችን ብዙ ስለሆነ ጎመኑን በብዛት ስለሆነ እና ካልተረዳዳን አያልቅም። በጉራጌ የሴቶች መስቀል ሲከበር የጎመን ስርዓቱ ሲደረግ ምን ይደረጋል? እስኪ እሱን አጫውቱኝ። ጎመን እንደዚህ በቡድን አንዱ አንድ ቀን የሷ የእኔ እንደዚህ እያደረግን እናዘጋጃለን፣ እንከትፋለን። እንግዳ ይመጣል። ለእንግዳ ሁሉ እንዲበቃ ተደርጎ ከተፋል፣ ይዘጋጃል። እንተባበር። ለበዓላት ጊዜ እንተባበራለን። ጎረቤቶች ተጠራርተን በጋራ ቤት እናጸዳለን፣ እንሰት እንፍቃለን። ለበዓሉ የሚያስፈልጉ ባህላዊ ምግቦችን በጋራ ተጋግዘን እናዘጋጃለን። ይለን ጊዜ ቦታ አለው። ጊዜ ያለው የሚከተፍበት ወቅቱ ጊዜው ማለፍ የለበት። በደም በስሎ አሪፍ እንዲሆን መብሰል አለበት። በጊዜ ተሰርቶ እንደዚህ አሁን እኛ ጥሩ ነው። በጊዜ ያሉ ነው ያጸዳዳ ቤቱንም በጊዜ የሚመጣው እንግዳ፣ ሌላ ስራ አይዝሽም፣ ታስተናግጃለ። የሴቶች መስቀል ላይ አንዱ የሚታወቀው ጉራጌ አንዱ ባህሉ ምንድን ነው? በጋራ መስራት፣ በጋራ መጫወት እቁ አለ፣ የገንዘብ እቁብ አለ፣ የቅቤ እቁብ አለም ሲባል ሰምቻለሁ። እቁቡ የሚባለው ምንድን ነው እስኪ? ማዘራጫው ትን አሁንም አለ። ድሮ ነው የነበረው። ቅቤ እሷም ለብቻዋ ትንጣለች። ወተቷ በርከት ካለ እኔም ወተቱ የቤት ያለው በርከት ካለ እኔም እንጣለሁ፣ እሷም ትንጣለች። አይደለም ሌሎችም አሉ እዚህ አሉ ሴቶቹ። እነሱም የናጡት አንድ አምስት ስድስት ሲሆኑና ያንን ቂቤ ይለካል በገመድ እንደዚህ ተደርጎ አምስት ከሆነን አምስት። አሁን የእሷ ያመጣችው ትንሽ ገመድ ትንሽ ቅቤ ከሆነ በትንሽ ገመድ ይለካል። ትልቅ ከሆነ ደግሞ ትልቅ ገመድ እስከዚህ ሚደርስ ይለካልና ቅቤው እንደዚህ ድበለበልና ይለካል። እዛ ይጨማመራል፣ ይዘጋጃል። የእሷ የሰጠችኝ እኔ በተለካው ልክ ነው የምሰጣት። ሲመለስ ሲመለስ ያንን እኔ የአምስት ሴቶች ይዤ ገባለሁ። በዛ በሰጡኝ ልክ ደግሞ እኔ ወስጄ ጊዜ ሲደርስ ትሰጣቸዋል። በዓል ሲመጣ ግርግር እንፈጥራለን፣ ብድር ውስጥ እንገባለን። በአንዴ ደግሞ እስካለን እናጠፋለን። አንድ ዋዜማ ሲቀረብ ዶሮ አልገዛ የሆነ ነገር እንጨነቃለን። ግን ደግሞ የጉራጌ ሴቶች ደግሞ በረዥም ጊዜ አረፋ፣ ስለ መስቀል እያወራን ስለሆነ ለመስቀል በዓል የሚፋቀውን በጊዜ ነው የሚፋቀው በ በጊዜ ነው የሚቆጠበው። ገንዘቡ በጊዜ ነው የሚጠራቀመው። ቡና ይጠራቀማል ወይም ቡና ይቆጠባል። የሚገርምሽ ሚጥሚጣ በጋ ላይ ገዝተው ሁላ በጋራ ያስቀምጣሉ። እቁብ ይሰበስባሉ። ጅባውን፣ ይሄ ቤት የሚያስቡበት በጋራ በረዥም ጊዜ ይሰሩታልና ስለዚህ በኢኮኖሚም ቢሆን በጣም በሚገርም ሁኔታ የቁጠባ ፍልስፍናን ምንድ ነው ባንክ ላይ ቆጥቡ የሚለው ነገር እሳቤ ቀድሞ የተረዱት ነው። ብለሽምት ውስጥ ሲጫወቱ ምን ሲሉ ከጓደኞች ጋር ምን ነበር የምትሉት? እስ ያስታውሱ እናበሉልን ዘኔማ በቃ ጨዋታ ነው። ይወራ አይሰማል። መስቀሪ ረፈረ ላሌላሌ አስረዌቱ በነ ላሌላሌ ራምበጀፈረ አንድርጎረኮረ እንዲህ ነበረ የሚባለው። የጉራጌ ማህበረሰብ ጌጥ ተፈጥሮ ከሀገር በቀል እውቀት ጋር ተዳምሮ የተቀየሰው የጀፎሮ መልካ ምድር በተለይም ለጉራጌ ሴቶች ልዩ ትርጉም አለው። ጀፎሮ ማለት ደግሞ የወል ሴት የጋራ ሀብት ነው። አይታችሁ ከሆነ ሴቶች በጋራ ይቆጥቡበታል፣ የራሳቸውን ችግር ይፈቱበታል። አንትሮሽት ነቆ፣ የልጃገረዶች ቀን እንደዚሁም ደግሞ ኩርፎ የሚባል ኩነት አለ። በተለያየ ጊዜ አዷባላ የሚገልጹበት ነው። አዳብና የወጣቶች ጭፈር አለ፣ ደምራ አለ፣ ህጻናት አለ በጣም የሚገርመው ክቡር ጠቅላይ ሚኒስትር ዶክተር አብይ የገጠርና የከተማ ኮሪደር ላውንች ሲያደርጉ የከተማው እንደ ጠበቀ ሆኖ የገጠር ኮሪደር መነሻ ሲደረግ የጉራጌ ጀፈረ ነው፣ እንደ መነሻ የተወሰደው የመተሳሰብ የመደመር ሳቢ። ለምሳሌ ከአንዱ መሬት ይወሰድና እናንተ ያያችሁ ጀፈረ ነው። ከአንዱ ቀበሌ ደሞ ሌላ ቀበሌ፣ ከአንዱ ወረዳ ሌላ ወረዳ የሚያገናኝ ደግሞ ቅያስ ዋእድ ይባላል ወይም ወገር ማ ይባላል፣ ሞጣ ይባላል። ለምሳሌ ሁለት ግለሰቦች ካሉ ከአንዱም ከአንዱ መሬት ይወሰድና መንገድ ይከፈታል። ጀፎረን ለጉራጌው ማህበረሰብ መንገድ ብቻ አይደለም፣ የመተሳሰብ የፍቅርና የእርቅ ህያው ምስክር ጭምር ነው። ተመስገን ነው። ስራውም አሁን ሄደልን፣ እግዚአብሔር ይመስገን፣ ጥሩ ነው። አንቺን ጥሩ አግዘሽናል። አሁን ቀጥሎ እቺን ወደ እሳቱ ነው የምንሄደው። ያዘጋጀነው እሳት ላይ እቺን ለብለብ አድርገን ድስት ውስጥ መክተት ነው። አሁን ጎመኑ ወደዛ ይዘን እንሄዳለን። እዛም ያለው ጎመን ደርበን በዛ በምጣዱ እንጠብሰዋለን። ይሄ ጠብሰን በቃ ማድ ቤት ውስጥ ግድን ባዘጋጀነው እሳት ለብለብ አድርገን ድስት ውስጥ እንከተዋለን። ብናደርገዋለን አይደረግም ዝም ብሎ በኮባ እናደርግበትና እና አሁን ይሄ እንዲህ ለብለብ እናደርግበታለን ይሄኛው ማለት ነው ይሄ ለብለብ ይደረግበታል ይሄ ኮባው ለእንደዚህ እንጠቀምበታለን በፊት ቾ ይባላል ይሄ አሁን ወተትም እንስራ ላይ ወተት ተሞልቶ ሲናጥ ይሄ ይታሰራል በገመድ። አዎ እንደዛ እንጠቀምበታለን። አሁን ይህን ይሄን ያበስለዋል። ይሄ እንደዚህ ብሎ እስቲ አንቺ ነካ ነካ አርጊውና እንዳያቃጥልሽ እንድ ውስጥ እንከተዋለን፣ ይሄ ማለት ነው። ከእዚህ አውጥተን አዎ፣ እንደዚህ መደረጉ ምንድን ነው ጥቅሙ? ይዘሯል። ጎመኑ በጣም እንዲጣፍጥ ያደርገዋል። ጥምዝዝ ብሎ መጀመሪያ እዚህ ጋ ጥምዝዝ ይላል። ውሃ ውስጥ ሲገባ ደግሞ በቃሪ ሲሆኑ እነሱም የጨረስ ሲጨርሱ ጎመኑ ምኑም አጠናቀል ስንጨርስ እንግዳ ቤት አለ፣ እዛ ይዘን እንገባለን። ቋት ይባላል። ጎመን በቦሌ ይቀቀላል በደንብ ተደርጎ ማለት ነው። ተቀቅሎ ታጥቦ ከዛ ካይቤ ይለወሳል። ይሄ የስራ ልብስ አይደለም። አሁን ልብሳችን ቀይረን ወደ ቤቱ እንሄዳለን ማለት ነው። እንግዶች አሉ። ከአሁን ከእንግዶቹ ጋር ምግቡ እንደተሰናዳውን ማዘገጃጀት ነው። አሁን ልብሳችን ቀይረን ወደ ምግብ ቦታ መሄድ ነው።

ሚአዶትኹነትረ ደነጅታ የዘስም ሚ አዶት እድሜ የጅታ ከፌበርሚ ዝ ባአህማ ሙሙር ይረውሪ እድሜ አህማ ከፌበር አዶት ኮበር እተም አዶት ምሽትን ህማ እንን ጊዜ በሄነት ትረብረህማማ ታሙጎታ ሙኝሚ ጌፍ ዘበር እንበረማሚ በምርቃቱ ብዙ ሀሳቦች እንዳነሳ እርግጠኛ ኔ። የምርቃቱ ሀሳቡ ምንድን ነው? ዛሬ የእናቶች ቀን ነው ማለት። በመስቀል ስነ ስርዓት ውስጥ በጉራጌ ዛሬ ይፍት ይባላል። ይሄ ማለት የእናቶች የራሳቸው ዝግጅት የሚያደርጉበት የጎመን ክትፎ የመሳሰሉ ነገሮች እና እቋት የመሳሰሉ የእናቶች የራሳቸው የሚያቀርቡበት የለፉበትን ለእህት ወንድም ተሰብስቦ ይመጣሉ። ዛሬ ቅድም እንዳየሻቸው በርካታ ወንድሞች ከከተማ ከብዙ ቦታዎች መጥተዋል። እነዚህ ባሉበት ተሰብስበው የእናት ክብር የሚታይበት እናት ደግሞ የሰራችውን ለልጆቿ የምታቀርብበት ቀን ነው። ይፍት ይባላል። በዚህ ቀን እናት ለፍታ ሰርታ የምታመጣውን ነገር ነው የመረኳት። ይህ ማለት ምንድን ነው? እናት ብዙ ጊዜ እህት ናት እናት ናት፣ ሚስትም ናት ብዬ ነው ስል የነበረው። ቀጥዬ ደግሞ እንደ ሀገር ያለው ነገር አገር ሰላም እንድትሆን ሁልጊዜ ኬሪ ሁን ይላል ጉራጌ። ስለዚህ አድርሰን በሚል ነው የመረኩት። ያው የመስቀል በዓል ስለሆነ እንግዲህ ሁላችሁንም አልያዝ፣ እየተጫወታችሁ እየተነጋገራችሁ። እናቶች ብቻ አይደሉም እህቶች ብቻ አይደሉም እዚህ ያሉት ያው ስራው ላይ ዝግጅቱ ላይ እናቶች እህቶች ይሳተፉ እንጂ መስተንግዶ ላይ አብሮ መብላቱ ላይ በመጠራራቱ ላይ ደግሞ እዚህም ካጠገብ ም እንዳላችሁት አባቶችም ወንድሞችም ሁሉንም ያካተተ ነው ሴቶች በእያንዳንዱ ነገር ውስጥ እየገቡ የመስቀልን በዓል በዓል እንዲሁም ማድረጋቸው በጣም ልዩ ያደርገዋል ይሄ ደግሞ የጉራጌ ማህበረሰብ ለሴቶች ያለውን ክብር የሚያሳይበት ነው አንትሮሽ የሚባለው የእናቶች ብቻ የሆነው ክብረ በዓል ይሄ ለዚህ ማሳያ መሆን ይችላል ማለት ነው ወይዘሮ አልማዝ ቤት የነበረን ቆይታ እንግዲህ ይህንን ይመስል ነበረ። የመስቀል በዓል በተለያዩ አካባቢዎች እንደመከበሩ ዛሬ የመስቀል ቀን እንደመሆኑ ሁሉም ጋር የመብላት የመጠጣቱ አለ። እንግዲህ አብሮ የማይረሳው አብሮነቱ፣ መከባበሩ፣ መተባበሩ ሁሌም የሚኖር ነው። እኛም ቆይታችን ይህን ይመስል ነበረ። ከሌሎች ዝግጅቶች ጋር አብራችሁ ቆዩ። መልካም ጊዜ፣ መልካም በዓል።